ሰላም ጤና ይስጠልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ማለት ነው ለቤቱ አዲስ የሚሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ የሆኑ ዛሬ እንግዲህ ክፍል ሰባ ሶስት ሰባ ሶስት ክፍል ሰባ ሶስት ሀርግ ድራማ ተለቋል ሀርግ ድራማ እንግዲህ ከፒክቸሩ እንደምንመለከተው ናታን በአፊት በተሰረገው ሰርግ ቀለበቷን ሊያሰሷል ውስድ ሚል ነገር ግን ኤፉ ቀድሞ አስፈርሟታል። በፍርድ ቤት የሰማኒያ ሚስቱ እንደሆነች ስላስፈረማት ቅድሚያ ነቅቶ ያደረገው ነገር ስላለ ልትቀበለው ፍቃደኛ አይደለችም። ምክንያቱም አሁን ላይ ኤፍራታ የአፊት ሚስት ሆናለች ማለት ነው። ናታንም በዚህ አጋጣሚ ይህን በጣም ይናደዳል። ከዚህ የበለጠ ምን ለሆንልሽ ሰርጉን አስቀረል ሌላ ምናምን ምን አድርግልሽ በማለት በንዴት ያስያዘውን ቀለበት ይወረውረዋል። ለስበላት የገዛላት ቀለበት እሷም በቃ ታለቅሳለች። እሱ ግን በማስፈራራት እና የውሸት ድራማውን በመጠቀም ሄዶ ፍርድ ቤት አስፈርሟታል። የሰማንያ ሚስቱ ልትሆን ማለት ነው። እነሱ ግን የእንቅልፍ መድኃኒት ቢሰጡትም ነገር ግን እሱ ቀድሞ ነቅቶ ቀድሟቸዋል ማለት ነው። በዛ አጋጣሚ እንግዲህ ሁላቸውም በንዴት ሀሳባችን የተሳሳተ ነበር በማለት ቤዚም ቤኒም ማለት ነው። ይህ ሁል ጊዜ አንድ እርምጃ እንደቀደመን ነው በማለት ይናደዳሉ። በመናደዱና በስሜትና በንደቱ ነው ቤቱን ለቀው ይወጣሉ። ነገር ግን ያ ልጁን በመሰረቱ ክብር ሊሰጡ ከገባምና እሱም የሰጠው እንግዲህ እንቅልፍ መድኃኒት ነበረ የሰጡት ፂ የሰጠችው። በኋላ ልጁ ነገር ግን በኋላ ላይ ናታንን ለመደብደብ ሞከረ። ነገር ግን ቤኒ አንገቱን ይዞ ወደዛ ገቦ ማለት ነው። ነገር ግን ቅድሚያ ስላስፈረማት ኤፍራታን ልትቀበል ፍቃደኛ አይደለችም። ምክንያቱም አንተ ናታንን ከንትን ከማጣ ራሴን ባጣ መርጣለሁ ብላ ሂደ አስፈርማለች ማለት ነው። እሱ ግን ብዙ ሚስጥሮችን አውቋል። ወንድምሽን፣ ቤተሰቦችሽን ጨርሳለሁ እያለ እያስፈራራ በላፕቶፕ ፎቶቸውን እስካሉበት ድረስ በካሜራ ሲያሳያት ነበር፣ ቪዲዮ ካሜራ አድርጎ። በዚህ ጊዜ እንግዲህ ኤፍየም በቤተሰቦቿ በናታን የመጡባት በምንም ስለማትደራደር ይሄ ወንድምሽ ራሱ ይህ ታውቃለች። ስለዚህ ብትለው እሱ አውቃለሁ ብሎ ብዙ ነገር ሌላ ቻለ። እሷም በቃ ወዳ ሳይሆን ይህን ነገር ሲያሳያት ሂዳ እንደምትፈርም ተስማማች። ሄዶ ግን እሱ ቀርሟ እንድ እርምጃ አስፈርሟል ማለት ነው። እንግዲህ አሁን ላይ የሰማንያ ሚስቱ ማን ማንሆነች ማለት ነው? ኤፉዬ ሆናለች ማለት ነው። አይገርምም? እኔ ቀለበቱን ተቀብላዩ ሰርጉ ይቀራል ቀረ፣ ግን እሷን የወስዳት ነበር ያልኩት ነገር ግን ማነዋፊት እንትን ብሏል አስፈርሟታል ማለት ነው። እንግዲህ አሁን ላይ ቢያስፈርማትም ማነች ሂዊ እንዲትከታተል ያቺም ሰራተኛዋ የያዘውን እንግዲህ አሁን ላፕቶፕ ላይ ያሉ መረጃዎችን ካላጠፋፋ እንደምታገኝ ያወሩበት የተቀዳው ድምፅ ከተገኘ ያን ሰዓት እንደዚህ አድርጉት እንደዚህ እያለ የተደረገበት ቪዲዮ ሪሙቭ ካልተደረገ ሊያገኙት ይችላሉ። ያች ልጅቷ ፖሊስ ናት ተብሎ ነው የሚታመነው። እንግዲህ ሰላይ ከሄዋን ጓደኛ ሆና የተላከች ናት ነው የሚባለው እንግዲህ አሁን ላይ እንግዲህ ትርመስመስ ወጥቷል ማለት ነው። የያፌትም በግድ ማን ነው ኤፍራታን ከናታን ላይ ቀምቷል ማለት ነው እንግዲህ። ያክስቱም ልጅ ብታያቸው ምን እንደመሰሉ ቲማቲም መስሎ ፊታቸው ተናደው ሂደዋል በማለት ይነግረዋል ማለት ነው። ይህ ጊዜ ሲነግረው መድኃኒቱንም ውሃው የሰጠሁን ነው ሲለው አንገቱን ለማነቅ ይገደዳል። የዚህ ጊዜ በቃ ምንም ሊያደርግ አልቻለም። ሁለተኛ በቃ የኛው ልጅ ደግሞ ሊናገራብል አንተም ወንድምህም እራስ ወልደር ናቸው በማለት ኤፍራታ በንዴት እና በስሜት እንትን ትላለች ማለት ነው። ናታንም ተንበርክኮ ቀለበት ሊያደርግላብት ምንም እንትና አላለች ማለት ነው። ልትቀበል አልቻለችም በተደረገው ነገር ቀድሞ ስላስፈረማት አሁን ላይ እንግዲህ በጣም ደስ የሚለው ነገር ወደ ፂ ስንመጣ ፂ ማስታወስ ጀመረ። ደስ አይልም? ፂ ሁሉንም ነገር አስታወሰች። በማስታወሷ ትዝ ሲላት በቁሟ እየጣላት ይገኛል ማለት ነው። ፂ እንግዲህ መታጠቢያ ቤት ስለሆነ ሉሊት እየጣለቻት ማለት ነው። ያን ሰዓት እያስታወሰች ያንቀጠቀጠ ያመጣት እሷን እያስታወሰች ነበር እንግድም ማለት ነው። ፂን በማስታወሷ በጣም ደስ ብሎኛል ማለት ነው። አሁን ላይ እንግዲህ መጨረሻ ና ጽሄ ልበል ሉሊትና ያፊት ይታሰራሉ ብዬ አስባለሁ ማለት ነው። የቻቸውን እንደሚያገኙ ነው። ሉሊት እንግዲህ አሁን ላይ ያለችበት ሁኔታ እሷን ማስታወሳለች። ፂን በጣም ተጸጽታለች። ቤዚቤማን ነው የፍራታ ቤት በመሄድ ክላስ ቤት በመሄድ ተኝታ ሁሉን ነገር እያስታወሰች ነበረ። ኤፉ ጋራ በሩጫ ከአፌት ቤት አምልጣ ስትሄድ እሷን የምቿን ይዛ ስትሯሯሩጣት አግቷት እንደነበረ ያን ሰዓት ሁሉ አስታውሳለች ፂ ማለት ነው። ፂ ስላስታወሰች ለምን እንደዚህ ያልኩ በማለት የተናገረቻትን ሁሉ አሁን ይቅርታ ታደርግልኛለች በማለት እየተጸጸተች ነበር። እሱ ደግሞ የሆነ ነገር አድርጓታል በማለት እራሷን እያሳመነች እና እያወቃች ተገኝታለች። ማነች ፂ ማለት ነው ፂ በጣም አሁን ላይ በጣም አስታውሳለች። ከአሁን በኋላ ሉሊትን በራሷ ጊዜ ሳብጄ ነው ማስወጣት እያለች ነው ያለችው። አሁን ላይ እንግዲህ ደስ የሚለው ነገር ሁሉንም ነገር አስታውሳለች። ፂ ማለት ነው። ወንድሟም ሆስፒታል ውሰድሽ ቢላትን በፍጹም አልሄድም ምንም አልሆንኩኝ በማለት ትነግረዋለች። እንትን አንዱ ሊትም እንግዲህ በጭንቀቷ ሆና ፈጣ ስታያት እንበዋ የምጣ ጸጉርሽ ላይ ነብሳት አለ ስትላት ሩጣን ሄደው። ነገር ግን እንድህ ባየቻ ጊዜ ልብሷንም ሁሉንም ማስታውሳ የገፈተረቻትም ሁሉ እያስታወሰች ነበረ ማለት ነው። አሁን ያደረገቻትም ሁሉ ስላስታወሰች እንግዲህ ሉሊት ምን ላይ እንዳለች አሁን በጭንቀት ውስጥ ትኖራለች ማለት ነው። መጨረሻ ላይ ትታሰራለች ያደረገችውን ድርጊት ሲታወቅባት ማለት ነው። እና አሁን ላይ እንግዲህ ናታን ወደዛው ወደ መጠጡ ተመልሷል። ጭንቅላቱን ሁሉ ማሰብም ምንም በማለት አእምሮ ሊያስብ አልቻለም። በቃ ምክንያቱም መጀመሪያ ጽማን ነው ኤፉየን እየመጣለሁ ብሎ ነበር ያሰበው፣ ነገር ግን ቀድሞ ታገኘ አስፈርሟታል። ይህ እንደሚመጣ ያውቀው ነበረ። ስለዚህ ብላ ስትናገር፣ እነሱም ደግሞ እንደቀደመን ነው በማለት በንዴት እንተን ይላሉ ማለት ነው። ወደ ገንዬ ስንመጣ እንግዲህ ገንዬ በጣም ተናደለ። አፌት እስረኛ ሆና ቀረች ልጄ እያለች በጣም ተናዳለች ማለት ነው። ስለዚህ እሷም ደግሞ በንዴት ታማለች ማለት ነው። እንግዲህ ልጇም ዳጊም ምግብ አቅርቦ እናቴ ብይ ቢላትም ጭራሽ አልቀምስም በማለት እሱም በንዴት ወደ ውጭ ትሏት ይሄዳል። በቃ ካሁን በኋላ እህቴን ያገታትን እሱን እንትን ማለት አለብኝ በማለት እራሱን እንትን እያለ ይገኛል ማለት ነው። እና እንግዲህ ያለው ነገር ይሄን ይመስላል። በቀጣይ ክፍል እንግዲህ ማነች ሉሊት ስላስታወሰች ፂ እንግዲህ መቀመጫ የምታጣበት ጊዜ ነው። አሁን ላይ እንግዲህ እንትና ማነች ልጆች ጋር ሄዳለኝ አለሁኝ ቀጣይ ክፍል ላይ ሂዋን እነዛ ልጆች ጋር ነው ሄዳለሁ ብላይዛነኝ እንትን እንዳለች ትያዝና ትሄዳለች ማለት ነው እዛው ያለች እነሱ ጋር ይቀላቅላታል። እና እንግዲህ ያለው ነገር ይሄን ይመስላል። በቀጣይ ክፍል እንግዲህ እናንተም ትቀምታላችሁ። እኔ ደስ ያለኝ ፂ በማስታወሷ ነው ማለት ነው። ፂ በማስታወሷ ደስ ብሎኛል። ከአሁን ላይ እንግዲህ ፂ አስታውሳ ሁሉንም ነገር ከማነው ከኤፉዬ ጎን ትሆናለች ማለት ነው እንደምትነግራትም አለው ማለት ነው። እሷ ተነግራታለች ሁሉንም ነገር ከሷ ጋር ሆና እሷም እኮ ግን አግብቼ ቤታቸውንም ሁሉንም ነገር ፓርት ሰባ ላይ መሰለኝ ማስመለስ አለብኝ በስሜ አድርጌ የሚልም ሀሳብ አላት። እሱን ታሳስርና መጨረሻ ላይ ቤታቸውን ታስመልሳለች ብዬ አስባለሁ። ኤፍራታ ማለት ነው እንግዲህ እናቱን ቢናደድም ምንም ቢል ቀርሞት አስፈርሟታል ማለት ነው ወይ? በጣም ግን ሲበዛ ድራማ ማለት ነው፣ ዋው፣ አስተማሪ ነው። እንትና ግን በቃ ሰዎችን ለማንደድ ያደረገው ድርጊት ያፊት ቀርሞ የሚገኝበት የሚሄድበት ቦታ ያቸው። ገና እሷ ከዘመዶች ከቤተሰቦች ጋር ሁኜ ነው እኔ፣ አንተ ጓደኛ ስለሆነ እንትና ናት ታደርጋለህ፣ እኔ ደግሞ ፂ ስትለው ለምን ተብሎ እኔ ናንቺ ከተፈራረምን በቂ ነው፣ ሌላ ሰው አያስፈልግም በማለት ያንን ቪዲዮ በማሳየት እሷን በቃ ቤተሰቦችን ናታንን ከማጣ ራሴን ባጣ ይሻላል ብላ ግዴታ ሂዳ ፍርድ ቤት አስፈርሟታል ማለት ነው። እንግዲህ ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ መልካም ሆኖ ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱን። ማለት ነው ያው እንግዲህ ይህ ድራማ የተባለውን ፍትፈታ ሆኗል ጨርሶ እና ላይክ ሰብስክራይብ አድርጉ። ማለት ነው ለነበር